አይነ በሲሮ አፍቃሪ ከሚለው ታሪክ ከክፍል ስምንት የቀጠለ አህመድ የእናቱን መገኛ ለማግኘት አሞራ የሚመገቡበት ሀገር የት ነው ሲል በየአስጎብኚ ድርጅት ላይ ታች ሲባዝን ውሎ እጅግ በጣም ጥቂት ከሆነ ፍንጭ የዘለለ የረባ ነገር ሳያገኝ በድካም ወደ ቤት እየነዳ ነው ብዙ ነገር ጠየቀ ብዙ ከፍ አርጎ ብዙ ዝቅ አረገ አሞራዎችን ሊመግብ የሚችል ኢትዮጵያ ውስጥ ያለ ብዙ ከተማ ሊኖር እንደሚችል የሚያምታቱ ነገሮች ሰማ። ሰዎቹ እንዲያውም በደፈና በግምትና ከዚህ ቀደም ባዩት እንጂ የተረጋገጠ ነገር ሊነግሩት ባለመቻላቸው ታክቶ ተመለሰ። ቤት እንደደረሰ ክላክስ አድርጎ ጥበቃው ከፈተለትና ገባ ወደ ቤት በመግባት ላይ ሳለ ጥበቃው ውስጥ የተቀመጠ ሰው እንደሚጠብቀው ነገረው። አህመድ ወደ ሳሎን ሲዘልቅ የኤሊያስን ጋርድ ተመለከተ። በሰው አማኝነት አማካኝነት ሰዎች ሳያስፈቅዱ ቤቱ ዘልቀው ገብተው መጠበቅ እንደሚችሉ ነጻ ያደረገው አህመድ ለጋርዱም ተርፎታል። እንደገባ ሰላምታ ሰጥቶት ውሀ ከጠጣ በኋላ ቅርብ ላይ ተቀመጠ። ጋርዱ ንግግሩን ጀመረ። ሰላም ነው። አንተ ነህ አህመድ? አዎ፣ አንተ ነህ። ለማንኛውም የመጣሁት ላስጠነቅቅህ ነው አለው። አህመድ ግራ ተጋባ። አቤት፣ ከምንድን ነው የምታስጠነቅቀኝ? አለው። ጋርዱም ከአለቃዬ ጋር ማይሆን ሰጣ ገባ ውስጥ ገብተሃል። አለቃዬ ደግሞ እሱ በሚፈልገው ነገር ከመጡበት ወደኋላ ኋላ የማይል ስጋህን ቆራርጦ ሊበላህ የሚችል አይነት እጅግ ልትጠነቀቀው የሚገባ ሰው ነው አለ። አህመድ አለቃዬ መልእክት ልታስተላልፍ ነው የመጣኸው፣ እኔ ደግሞ አንተ ምን ልታስጠነቅቀኝ ነው ብዬ፣ ማን ነው አለቃ? አለው። በንቀት አህመድ ሰው አይፈራም ልቡን ጌታውን ያምናልና። ጋርዶ ቀጠለ። እዛ ታች ሰፈር ያለችዋን ሴት የዛን ሽማግሌ ልጅ ልታገባት እንደሆነ ሰምተናል። ይውልህ እቺ ሴት ማለት የአለቃችን ፍቅር ነች። ለረጅም ጊዜ እሷን ሲመኛት ኖሯል። አባቷም ቢሆኑ ለሱ እሺ ብለውት ሲያበቁ ምን እንዳልካቸው በማይታወቅ ተራ በሆነ የድሮ የተሳሰረ ቃል ምናምን በምትሉት ጉዳይ ይሉይታ ይዟቸው ላንተ ሊሰጡ ፈለጉ እንጂ ቀድሞ ቃል ገብተውለታል። አለቃችን ኤልያስ ደግሞ የፈለገውን ነገር ከማግኘት ወደኋላ አይልም አለ። አህመድ ቀጠለ፣ በተረጋጋ ስሜት ሀሀሀ በጣም ቆንጆ ቀረጻ ነው ባክህ። በደንብ አስጠንቶሃል። ለማንኛውም ለእኔ ብቻ ሳይሆን መልሰህ ለአለቃህ መልእክት ለአለቃህ መልእክት የምታደርስ ከሆነ እሷ የምትታይ እንጂ የማትበላ ፍሬ ናት በለው ያለን ቀን ያለቀን ጉዳይ ወደ ኋላ ለመመለስ ጊዜውን ባይገድል ጥሩ ነው። ምንም የሚቀየር ነገር የለም። ይሄን ሄደህ ንገረው አለው። ጋርዱ ተበሳጨ። አህመድ እኔ እኮ ላማክረህ ወይም ላወያየህ አለያም ደግሞ ላስፈቅድህ አይደለም የመጣሁት፣ ላስጠነቅቅህ ነው። ከዚች ሴት ላይ ዓይንህን አንሳ፣ እጅህን ሰብስብ። አለበለዚያ አንተም ሆንክ እሷ ብሎ ሳይጨርስ አህመድ አቋረጠው። አፍህን ዝጋ አንተ ውሻ! ማን አንተ ማን ስለሆንክ ነው እሷ ላይ ምትዝተው? ትሰማኛለህ? የተበላሸውን የሸሚዟን ኮሌታ እንኳ ልታንቁላት ብትሞክሩ ውርድ ከራሴ አለና ዛተበት። ከመቀመጫው እየተነሳ አሁን ቤት የለቀ ሁጣ አለው እያንቧረቀ። ጋርዱ ግን በዋዛ ሊስማማ ዝግጁ አይደለም! እኛ በቀላሉ እንገባለን እንጂ በቀላሉ አንወጣም። ስላላወከን ከማንም ጋር ከማን ጋር እየተላመክ እንደሆነ ስላልተረዳኸኝ ብታዋረቅም ምንም አይገርመኝም። ካንተ በፊት የነበሩ ሟቾችም እንደዚህ ነበር የሚሆኑት። ልትሞቱ ስትሉ ለምን እንደዚህ እንደሚያንፈራፍራችሁ አይገባኝም። ለነገሩ በግና ዶሮም ሲታረዱ እንዴ እናንተ ነው የሚሆኑት። ለማንኛውም አንድ ደቂቃ ታገሰኝ፣ አለና በኩራት ከኪሱ ሞባይል አውጥቶ ኤልያስ ጋር ደወለ። የተፈጠረውን ሁኔታ ሁሉ ነገረው። ኤልያስም የጠገበች ሚዳቆነች ያጋጠመችን በይኛ፣ አለና ለማንኛውም ነብር ሆይ ጥርስህን ይዘሃል አለው ጋርዱም በግራ በኩል ቀበቶ ላይ የሰካውን ሽጉጥ እየነካካ አው አለቃዬ በሚገባ አለው ኤልያስም እንግዲህ ድንበር አላፊዎችን ምን ማድረግ እንዳለብህ አንተ ታውቃለህ ሌላ ምንም አይነት እቅድ ሳይትጨምር በትነኸው በትነው አለና አህመድን እንዲገድለው ትዕዛዝ ሰጠ ጋርዱም የታዘዘውን ፍጻሜ የታዘዘውን ፈጻሜ ነውና በፍጥነት ቀበቶ ላይ የሸጎጠውን ሽጉጥ መዞ አውጥቶ በፍጥነት አቀባበለና የአህመድ አናት ላይ ደቀነው። ውድና የተከበራችሁ የቻናል ቤተሰቦች ክፍል ስምንት በዚህ ተጠናቋል። በክፍል ዘጠኝ እንግዲህ ምን ይፈጠራል የሚለውን አብረን የምንሰማው ይሆናል። ቪዲዮ ከተመቻችሁ ላይክ ሸር ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንዲሁም ለቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮችም ደግሞ ሼር አድርጉልኝ፣ ላይክ አድርጉ። ማምጣታቸው ካልቀረ ቪዲዮ ጨርሳችሁ ለማየት ሞክሩ። ክፍል ዘጠኝ ላይ ደግሞ እስኪ ኤሊያስ። አህመድ ላይ ሽጉጥ ደቅኖበታል። ተኩሶ ገደለው፣ ወይንስ ምን ተፈጠረ? የሚለውን ደግሞ በክፍል ዘጠኝ ላይ የምንሰማ ይሆናል ማለት ነው። ቤተሰብ ይመስለኛል ግን ኤልያስ አህመድን አይገለውም። እሱን እገላለሁ ስል ለራሱ እንደሚመታ ነው ማለት ነው። የምናም ነው እንግዲህ አብረን የምንሰማ ይሆናል ለማንኛውም ቤተሰብ እያላችሁበት አላ ሰላማችሁን ብዙ ትርፍ ያድርግልኝ እያልኩኝ በአዲስና በሌላ ርዕስ እስከምንገናኝ ሰላም አለይኩም ወረህመቱላሂ ወበረካቱ።